ከ83 ፐርሰንት በላይ ሰርጋ ይሰራል ይዞ በየአመቱ ስምንት ይሰራል። በሚሰራው ስምንት ላይ አስገድደን አደለም። አርሶ አደሩ ወደ ክላስተር የምናመጣው ከሚያገኘው በፊትና ጎረቤቶቹ ካገኙት ነገር ተነስቶ ወደ ክላስተር የሚጨመረው በየጊዜው እየጨመረ ነው ያለ። በየጊዜው እንግዲህ 0.6 ሚሊዮን ያደረግነው ከዛ ተነስተን ዛሬ ላይ ስንት ሚሊዮን አርሶ አደሮች ወደ ክላስተር እንዲገቡ ያደረጉ ፑሽ ተደርጎ አደለም። ስለዚህ ይሄ ኢንተረስቱ ከመጀመሪያው አለ። የአርሶ አደሮቹ ኢንተረስቱ ከመጀመሪያው ካልተጨመረበት በስተቀር ፑሽ የሚደረግ ነገር የለም። ምክንያቱም በክለስተር ሲሆን ብዙ ነገሮችን ነው የሚያገኘው። ባርጌኒንግ ፓወር ለገበያ የመደራደር አቅም አለው። ደላላ አይጫወትበትም። አንድ ላይ ሲያምርት ምርቱ ላይ የሚጨምሩ እሴቶችን ምርቱ ላይ በክለስተር ሲሰራ በሜካናይዜሽን፣ በዲጂታል፣ በሌሎቹ የመጠቀም ፖስቢሊቲ ስላለ፣ ኢንፑት የማግኘት ፖስቢሊቲ ስላለ፣ ሌሎች በነፊቶችን የማግኘት ፖስቢሊቲ ስላለ እዛ ውስጥ የሚገባው አርሶ አደር ቮለንተሪ ቤዝ በፈቃደኝነት ነው